ዓለይኩም ወራሕመቱላ ወበረካቱ። ጥሩ ምክር ነው። በኢየሩሳሌም መስጅድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጅድ የሚከለክልበት ምክንያት አሳማኝ አይደለም።

የእስልምናና የክርስትና ሃይማኖት በአክሱምና በነጃሺ ለመጀመሪያ ጊዜ የገቡት በትግራይ ክልል በኩል ነው። ትግራይ የመላው ጥቁር ሕዝቦች የእኩልነትና የፍትህ ወዳጅ ለሆኑ ሁሉም ሰዎች ኩራት የሆነውና የነጻነት መሰረት የሆነው አድዋ መገኛም ነው። ትግራይ ሞትን ተጋፍጠው ለኢትዮጵያ ግንባታ የፍትህና እኩልነት መስዋዕት የከፈሉ እነስሁል፣ ሙሴ፣ ማርታ፣ ሀፍቶም፣ ቀለበት፣ ሀየሎም፣ ብርሃነ መስቀል፣ ቀሺ ገብሩ፣ አሞራ፣ ጥላሁን ግዛው በተለይም ደግሞ ጓድ መለስ ዜናዊን የመሰሉ ጀግኖችን ያፈራች ናት። አደግ በጋራ ያልወሰን ነው። ዶክተር አብይ እንደ መንግስት መሪ የሰራው በተወሰነ ካቢኔ ነው የሰራው ሊሆን ይችላል። ካቢኔ ስለሌለው ማለት ነው። ግን እንደ መንግስት ይሄ ግንቦት ሰባት አሸባሪ፣ የኦነግ የሚሉ ያው አነጋግሮ እንደነበር ታስታውሳላችሁ። ቅደም ተከተል ፓርላማ ሳያጸድቅ እንደዚህ ሆኗል እየተባለ ማለት ነው ኋላ እሱ በራሱ ግፊት የሄደው ነው። ኢህአዴግ ወስኛለሁ፣ ሌላ አይችልም፣ አስፈላጊ ነው በሚል የሄደበት ነው። የፕሮሲጀር እሹ አነሳን። ድርጊቱ ግን ተገቢ ነው፣ ውጤት አምጥቷል። የእነዚህ ዲያስፖራ መድረኮች ኢህአዴግ አልወሰንም። የሁሉ አሜሪካ የተዞረ የተሰራ ማለት ብዙ ነገር ነው። ፍርስርስ ያለው ትልቅ ድል ነው።

በመቀጠል የምስጋና ፕሮግራሙን አስመልክቶ መልእክት እንዲያስተላልፉልን ወደ መድረክ የምጋብዘው የትግራይ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤልን ነው። ብጨምር እንዳታስቀሩኝ እዚህ ደግሞ አስተዳደር የተከበሩ የሄድሪ ጠቅላይ ሚኒስትር ዶክተር አቢይ፣ የተከበሩ ተደመቀ መኮንን የሄድሪ ምክትል ጠቅላይ ሚኒስትር አቶ ለማ፣ እስከ ዛሬው ቀን የኦሮሚያ ፕሬዚዳንት ከዛሬው ቀን ጀምሮ ደግሞ መከላከያ ሚኒስትር ሌሎች የፌዴራል ኃላፊዎችና የክልል አመራሮች እንዲሁም የጨፌ ኦሮሚያ አባላት እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። ዛሬ ቀን የሽግግር ጊዜ ነው። እዚህ የተሰባሰብ ነው። እኔም በመሀላችሁ የተገኘሁት በአመራር ደረጃ ጌታ ያው እያከበር ነው ያለነው፣ ለውጥ ስላለ ነው። ግንባር ፈጥረው የትግራይ ሕዝብን እየወረሩ ይገኛሉ። የአገሪቱ አምባገነን መሪ ከውጭ ኃይል በመተባበር የትግራይ ሕዝብን ለመቀጥቀጥ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን ሀገሪቱን አሳልፎ ሰጥተዋል። ከውጭ ሀይል ጋር በመተባበር በትግራይ ላይ ወረራ ከፍተዋል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። ትልቅ ውርደት ነው ለሀገሪቱ። የራስን ዜጋ በሌላ ውጭ ኃይል፣ የውጭ ኃይል ደግሞ ሌላ አይደለም ኢሳያስ ነው። ኤርትራን አጉሳቁሎ ኤርትራን አዳክሞ ኢትዮጵያ እንድትበተን ብትንቱናን ትውጣ የሚል መሪ በጎ ያለውም ተባብሮ ሊወገን አይችልም። ይሄ ግን የሚታወቅም ነው። የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ነው። ከዚህ ኃይል ጋር ነው ተባብሮ ትግራይን እየወጋ ያለው ዛሬ በተካሄደው ውጊያ አብይ አሳልፎ የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ሰራዊት የትግራይ ሕዝብ እየተዋጋ ነው ያለው በዚህ ውጊያ የተማረኩ የሻእቢያ ወታደሮች አሉ ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋል ነው የትግራይ ህዝብ ነው እየተዋጋ ያለው ይህ አጀንዳ የትግራይ መሆን አልነበረበት የጠቅላላ ኢትዮጵያ ህዝብ ነው የመከላከያ ሰራዊትም ነው ሁሉም ተገልብጧል ሲዋሽ የነበረውም እውነቷ እንዳይወጣ ነው። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። በሀሳብ አይደለም፣ በተጨባጭ ማስረጃ ማርከናል። ምርኮኞቹን እናወጣቸዋለን። አምባገነን መሪው በትግራይ ላይ የአየር ድብደባ አካሂዳሉ ብለው በወሰኑ መሰረትም በርካታ የአየር ድብደባ በትግራይ እየተካሄደ ነው ያለው። መቀሌ በተደጋጋሚ ተደብድባለች። አዲግራት፣ አላማጣም በቅርብ ጊዜ የተለያዩ ከተሞች፣ የትግራይ ገጠሮች እየተደብደቡ ናቸው። መቀሌም ተጨማሪም ድብደባ ላይ የማካሄድ ፍላጎት አለ። ግን አንድ የአየር ኃይል አውሮፕላን ከተመታ በኋላ ግን ቀንሷል ተመልሶ ቢመጣ እንደሚመታ ስለሚያውቁ፣ ስለዚህ ይሄ ድብደባ በትግራይ ሕዝብ ላይ የተወሰነው ድብደባ በውጊያ ቦታዎች ሳይሆን በሰላማዊ ሕዝቦች ላይ ጉዳትም እየደረሰ ነው ያለው። በከባድ መሳሪያም የትግራይ ከተሞች መደብደብ ጀምሯል። ባለፈው በምዕራብ ትግራይ የነበረ ውጊያ የኤርትራ የነበረውን ውጊያ አቅጣጫ ለማስቀየር ድጋፍ ለመስጠት በቀጥታ በከባድ መሰሪያ ድብደባ ተሳትፏል። ኢሳያስ ዛሬ ደግሞ በሸራሮ አካባቢ ከፍተኛ ድብደባ እየተካሄደ ነው። በሸራሮ በግንባር ባድንበ በምለው ግን ሻእቢያ ብቻም አይደለም የሰራዊቱ የፌዴራል መከላከያ ሰራዊት አባላትም አብረው በጋራ ሆኖ ነው እየገጠሙን ያሉ፣ ለዚህ ድብዳባው የጋራ ነው። የራስን ወገን ከውጭ ኃይል በጋራ ሆኖ መምታት መደብደብ የክህደት ክደት የተጸመ መሆኑን ያሳየናል። ለተጨማሪ ውጊያም ዝግጅት የተካሄደ ናቸው። በደቡብ ትግራይ በራያ አካባቢ ሰፊ ዝግጅት አለ። በርካታ ክፍለ ጦሮች ተከማችተዋል የመሬት አስመላሽ ክልሉ ሚሊሻዎች ልዩ ኃይልም ፊት ለፊት እንዲሰለፉ ተደርጓል ከእነሱ በኋላ ነው ያለው ሰራዊት መጀመሪያ እነሱ ይሞቱ ብሎ ነው ያስገባቸው ፊት ለፊት በተለያዩ አካባቢዎችም ተጨማሪ ዝግጅቶች እየተካሄዱ ናቸው ስለዚህ ውጊያው ገና ነው ጅምር ነው ያለው እንጂ ገና ነው ያለው በሙሉ የኢትዮጵያ ሰራዊት ትግራይ ላይ ነው። ትግራይና ትግራይ ዙሪያ ተከማችቶ ያለው ትግራይን ከበህ ጨፍልቅ ነው። ትግራይን ከበህ ቀጥቅጥ ነው። የራሱን ሕዝብ የሚቀጠቅጥ ሰራዊት፣ ሕዝብን ማዳን ነበር ተልኮ የሰራዊት አንድ አምባገነን ገነን አዞት ህዝቡን የሚቀጠቅጥ። የትግራይ መኮንኖችም ተለቅመው የሚወጡበት ሰራዊት፣ የትግራይ ተወላጅ የሚባል ሰራዊት እንዳይኖር አድርጉ። ያ ሁሉ ታሪክ የፈጸመ ሰራዊት ያ ሁሉ መሪ ያወጣ ትግራይ አውጥቶ ሌሎቹ በትግራይ ህዝብ ላይ ጨክን ይሆናል ተብሎ ነው። ይሄ ከፍተኛ በደል እየተፈጸመ ነው ያለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦችም የራሳቸውን ድርሻ ነው መጫወት ያለባቸው። ትግራይና ሌላው እንዲሆን እየተደረገ ያለው የፌዴራል አገልግሎቶችም በውሳኔ ተቋርጠዋል። አንድም አገልግሎት ትግራይ የትግራይ ህዝብ እንዳያገኝ ተደርጓል። በእኛ በኩል ማድረግ የምንችለውን ጥረት እያደረግን ነው። አገልግሎት ማግኘት ያለበት ህዝብ ነው። ለመብቱ ስለታገለ ምርጫ ስላካሄደ መበደል የለበትም፣ መቀጣት የለበትም ብለን እየሰራን ነው። ከአገልግሎቶቹ አንዱ የኤሌክትሪክ ነው። በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎቱ እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን አይ እንዴት አድርገው አገልግሎት ሰጡ? እነዚህ እኔ የወሰንኩት በጨለማ እንዲኖር ነው፣ የህዝብ የምሰማው ግን ኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥጥር የወጣ ነገር ተፈጥሯል። እኔ ባልኩት አዲስ አበባ ሆኜ መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። ለዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው የኃይል ማመንጫውን የኃይል አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የሀገሪቱ ሀብት ነው። ስንት ቢሊዮን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈለገው እንጂ ያለህን ግድብ ትግራይ ጨለማ ለመክተት ተብሎ ተከዘን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱን ተቋርጧል። ጨካኝ መንግስት የትግራይ ህዝብ በጨለማ እንዲኖር ኑሮው እንዲጎሳቆል፣ እንዲሰቃይ፣ ለመብቱ በመቆሙ እንዲሰቃይ የፈረደ መሆኑን እናያለን። ስለሆነም የትግራይ ህዝብ ሌላውም ህዝብም ቢሆን ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። እድሜው ካላጠረ የትግራይ ህዝብ ብቻ ሳይሆን ሌላውን ህዝብ ቀደም ብሎም ጀምሮታል፣ መጨፍጨፎ አይቀርም። ትግራይ ህዝብ ካንበረከከ ሌላውን በባሰ እንደሚጨፈጨፍ ማወቅ አለብን። የለየለት አምባገነን ስርዓት ነው፣ ይወጣል። የለየለት እንደ ህዝብ ለመጨፍጨፍ የወሰነ በጨለማ እንዲኖር የወሰነ ብርሃን አገኘ ብሎ ደግሞ እንደገና የሀገሪቷን ሀብት በሀገሪቱ የአየር ኃይል ለመደብደብ ወደ ኋላ ያላለ መንግስት ነው እስከዚህ ድረስ ጨካኝ ግድብ ለማፍረስ እና ወያኔ ፍርሶታል ሊባል ነው? ወያኔ አቃጥሎታል ሊባል ነው? ሳብስቴሽኑ። እንደዚህ አይነት ጉደኛ የሆነ መንግስት እንዳለ ሁሉም ማወቅ ነው ያለብን። የውጭ ወራሪ እንኳን አንዳንድ አገልግሎቶች ይተዋል። ይሄ የሀገሪቱ ሀብት ነው የራስ መንግስት። ትግራይ በጨለማ መኖር ስላለበት ምንም አገልግሎት ማግኘት የለበትም ከቁጥር ውጪ ለምን አገልግሎት ያገኛል ብሎ ህዝቡን ለማሰቃየት እስከዚህ ድረስ ጨካኝ የሆነ እርምጃ ወስዷል። አሁን እኛም ባለን አቅም ኤሌክትሪክ አገልግሎት ለመስጠት ጥረት እናደርጋለን። ባይኖርም ጨለማ ውስጥ መሆንም ጨለማ እንደምናልፍ ስለምናቅ ትግላችን አጠናክረን የመጣውን ሀይል እናንበረክባለን። የትግራይ ህዝብ የሚንበረከክ አይደለም፣ ወራሪ ሀይል ነው የሚንበረከከው ታሪክ ምስክር ነው። ታሪክም ይደገማል። በትግራይ የኢትዮጵያ ብሔረሰብና ህዝቦችም ይህ ከኤርትራ መንግስት ሆኖ ትግራይ የሚወጋ ከሃዲ መንግስት አቆም መባል አለበት። እንደዚህ አይነት ክህደት ማየት አይገባንም። ይበቃል። አገሪቱ መዋረድ የለባትም ማለት እንጠብቃለን። ትግል ያስፈልጋል። አገር ተደፍሮ እያለ የኢትዮጵያ ፌዴራል መከላከያ ሰራዊት ከኤርትራ ሰራዊት በጋራ ሆኖ በተግባር ለታዩት ይቅር ለታሰበው ማጥፊል በተጨባጭ መሬታችን ላይ እየታየ ነው። ሁለቱም አንድ ላይ ደስ ገጥመው የትግራይ ህዝብ ነው እየወጉ ናቸው ያለት። ስለዚህ የመከላከያ ሰራዊቱ አመራርም አባላትም ልዩነቶች አሁንም በፖለቲካ መንገድ እንጂ በወታደራዊ ኃይል ሊፈታ አይችልም። ህዝብን ማንበርከቅ ደግሞ አይቻልም፣ በጉልበት በተለይ ደግሞ የትግራይ ህዝብ ማንበርከቅ አይቻልም። ለምን እንደምትዋጉ ጠይቁ። በበሬ ወለደ ቅስቀሳም ልትሰማሩ አይገባም። ውጊያ አያስፈልግም እያል ውጊያ ተቀስቅሷል። አሁንም ሙሉ ኃላፊነት የሚወስዱት ሁለቱም አምባገነን መሪዎች ናቸው። የምትዋጉት ከሚልሻ አይደለም፣ የምትዋጉት ከልዩ ኃይል አይደለም፣ ከትግራይ ህዝብ ግን ነው ውጊያው። የከፍለውን መስዋዕትነት፣ የፈለግነውን መስዋዕትነት ከፍለን ትግሉ የሚጠይቀውን ችግርም አልፈን መብታችንና ማንነታችንን ደግመን እናራግጣለን። ድሉ አሁንም የትግራይ ህዝብ ነው። ድሉ ለመብቱ በጽናት የታገለ ህዝብ ነው። አመሰግናለሁ። ሰዎች ራቁታቸውን ሄደው ተነጋገሩ። ከማን ጋር ከማን ጋር ነው የምንነጋገረው? ጦርነቱ አልቋል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው ነው ከማን ጋር ነው የምንደራድረው? ጦርነቱ አልቋል። ጦርነቱ ተጠናቋል ለማትወጡት ለማይሆን ይሄ ጦርነት እንዴት አድርገን ልጆቻት እናድን በሚለው ላይ ሁሉም ማሰብ መቻል አለበት ጦርነቱ ተጠናቋል አሁን ደሴ ኮምቦልቻ የሚኖር የባለስልጣን ልጅ የለም በዚህ ሰዓት በይ ሰራዊት እኛን መሞገት የሚያስችለ አቅም የለውም ነው እንደ እኔ እምነት ወይ ወደ እርሻው የሚመለስ አርሶ አደር ነው የምናደረገው ወይ ግብአተ መሬቱ የሚፈጸም ዳህ ያርዶ ወታደር ከሆነ ደግሞ ግብአተ መሬቱ ይፈጽማለን ውጊያው አልቋል ከአሁን በኋላ የምታድነው ከተማም የለም አሁን ለትግራይ ሕዝብ ለትግራይ ወዳጆች ለተከበረው ምክር ቤት መግለጽ ምፈልገው ቲፒሌፍ ማለት በንፋስ ላይ እንደ ተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራዮች በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ መጋጋጥ ጠቀሜታ የለውም። እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን ዓይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም። ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ከአሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። እስጎን በእርግጥ የተከበረው ምክር ቤት እንዲገባው እንዲገነዘብ ምፈልገው የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው እሸት ነው። ድርድር ስናደርግ ነበር። ባለፉት ሁለት ሶስት ሳምንታት ውጊያ ላይ ያለን ድርድር ነበረ ያለ መንግስታትም ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው። ከህጋዊ የትግራይ አስተዳደር ጋር ከሱ ኮሚቴዎች ጋር ድርድር ነበረ። እንዴት ትግራይ የምናደርገው ዘመቻ የሚፈጸመው አንደኛ ህግ አስከብሩ፣ ወንጀለኛ ያዙ። ሁለተኛ ከተማ ውስጥ እንዳትዋጉ፣ ህዝቦቻችን እንዳይጎዱብን፣ ዜጎች እንዳይጎዱብን። ሶስተኛ በያዛችሁበት አካባቢ በፍጥነት ክልሉ መገንባት ማቋቋም ስራ ስሩ ብሎ ዶክተር ነጋ እና ቲሙ ለመንግስት ተደራድሮ ሚሽን ሰጥቶን እቅዳችን ያወጣ ነው። በዚህ ድርድር ላይ ነው። ከወንጀለኛ ጋር ተደራደርክም እና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን